በሕይወትህ ሁሉም ነገር የጠነከረ ይመስልሃል? ልክ ትልቅ ተስፋ በሰነከሁበት ሰዓት ነገሮች ከመስተካከል ይልቅ እየተበላሹ አስቸግሮህስ ያውቃል? ወዳጄ ተረጋጋ። ምናልባት እያለፍክበት ያለው ነገር ውድቀት ሳይሆን የመንፈሳዊ ከፍታ ምልክት ሊሆን ይችላል። እግዚአብሔር ላንተ አዲስ ምዕራፍ፣ አዲስ በረከትና ትልቅ ክብር እያዘጋጀልህ ሲሆን ነገሮች ከመመቸታቸው በፊት ይረበሻኑ ከመገንባታቸው በፊት ይፈርሳሉ። ዛሬ እግዚአብሔር በሕይወትህ ትልቅ ታሪክ ሊሰራ ሲዘጋጅ የሚታዩትን ነገር ግን ብዙዎቻችን የምንሸወዳቸውን ሰባት ወሳኝ ምልክቶች በዝርዝር እንመለከታለን። እነዚህ ምልክቶች በአንተ ሕይወት ካሉ እንኳን ደስ አለህ፣ ተአምርህ ከደጅህ ነውና እስከ መጨረሻው አብረህን ቆይ። እግዚአብሔር ወደ ህይወታችን ታላቅ ነገርን ሊያመጣ ሲል ብዙውን ጊዜ መንገዱ አልጋ በአልጋ አይሆን። እንዲያውም በተቃራኒው ነገሮች ምቾት ያጣሉ፣ የተለመደው የህይወት ቅኝት ይዛባ፣ ሰዎች ይቀየራሉ፣ የለመድናቸው መንገዶች ይዘጋሉ፣ የድሮ ፍላጎቶቻችን ይከስማሉ። ይህ ሲሆን ብዙዎቻችን እንደ ኪሳራ ወይም እንደ ውድቀት እንቆጥረዋለን። ነገር ግን ወዳጄ ይህ ኪሳራ አይደለም። ይህ እግዚአብሔር መንገዱን እያጠራ የመሆኑ ምልክት ነው። አርሶ አደር ዘሩን ከመዝራቱ በፊት መሬቱን እንደሚያርሰው አረሙንና እሾሁን እንደሚያነሳው ሁሉ እግዚአብሔርም በህይወትህ ላይ ትልቅ በረከት ሊዘራ ሲል በመጀመሪያ የማጥራት ሥራ ይሰራ። በመቀጠልም እግዚአብሔር ወደ ከታዩ የከፍታ ምዕራፍ ሊያሸጋግረህ ሲል የምታያቸውን ሰባት ዋና ዋና ምልክቶች በዝርዝር እንመልከት። አንድ እግዚአብሔር እንድትለቃቸው እምቢ ያልካቸውን ነገሮች በግድ ያስለቅቀሃል። የመጀመሪያውና ዋነኛው ምልክት እግዚአብሔር ህይወትህን ማጽዳት ወይም መግረዝ ይጀምራል። ሊያውም አንተ አጥብቀህ የያዝከውን ነገር በማስለቀቅ ነው። እግዚአብሔር ለትልቅ ነገር ሲያዘጋጅህ በቀጥታ በረከትን አይጀምርልህም። ይልቁንም ሸክም ይቀንስልሃል። ይህ ሂደት ለስጋ ህመም አለው። ምክንያቱም እግዚአብሔር ብዙ ጊዜ የሚነካው እኛ ያለዚህ ነገር መኖር አልችልም ብለን የምን የምናስበው ነገር ነው። ሊስተካከል የማይችልን ጓደኝነት ስትጠግን ብዙ ጊዜ አሳልፈህ ይሆናል። ሊሰራ የማይችልን ግንኙነት በጸሎት ስትግፋ ቆይተህ ይሆናል። ምቾት ስለሰጠህ ብቻ የእግዚአብሔር ጥሪ በሌለበት ቦታ ወይም የሥራ መስክ ተቀምተህ ይሆናል። ድንገት ግን ምን ይሆናል? ያ ነገር ይሰበራል። ግንኙነቱ ይቋረጣል። የሥራው በር ይዘጋ። በዚህ ጊዜ አምላኬ ሆይ ለምን አሁን ብለህ ትጠይቅ ይሆናል ነገር ግን አስተውል፣ እግዚአብሔር ወደሚቀጥለው የክብር ደረጃ ሲያሸጋግረህ የሞተ ሸክም ተሸክመህ እንድትሄድ አይፈቅድልህ። ጉልበትህን የሚጨርሰውን መንፈስህን የሚያደክመውን አንተ ለመልቀቅ የፈራኸውን ነገር እርሱ በግድ ያስለቅቀሃል። ድሮ ያስደስቱ የነበሩ ዓለማዊ ነገሮች ጣዕማቸውን ያጣሉ። ትተማመንባቸው የነበሩ ሰዎች ከአንተ ይርቃሉ። ይህ ቅጣት አይደለም፣ ይህ መገረዝ ነው። የወይን ሠራተኛ ለወይኑ ተክል እድገት ሲል ቅርንጫፉን እንደሚቆርጠው ማለት ነው። አንዳንድ በረከቶች የሚሰጠቱት እጅህ ሲይዝ ሳይሆን እጅህ ሲዘረጋ እና ባዶ ሲሆን ነው። ልብህ ሲሰበር ሳይሆን ልብህ ይጠገነው። ስለዚህ እግዚአብሔር ትክክለኛውን ነገር ከፊትህ ከማምጣቱ በፊት ከጎንህ የተቀመጠውንና ለአንተ የማይጠቅመውን የተሳሳተ ነገር ያስወግዳል። ሁለት የነበርክበት የምቾት ቀጠና ያስጨንቅሃል። ሁለተኛው ምልክት የለመድከው ቦታ አይመችህም። እግዚአብሔር ትልቅ ነገር ሊሰጥር ሲል ባለህበት እንድትረጋጋና እንድትተኛ አይፈቅድ። ድሮ ሰላም ይሰጡህ የነበሩ ቦታዎች ድንገት ጠባብና የውሃ መጥረቀሚያ ጋን የመሰሉ ይሆናሉ። ልክ በአንድ ጀንበር ከአካባቢው የሰፋህና የአደግ ይመስል የነበርክበት ስፍራ አይበቃህ። የለመድከው የዕለት ተዕለት እንቅስቃሴ ባዶ ይሆናል። ልክ ጫጩት ከእንቁላል ውስጥ ስታድግ እንቁላሉን እንደሚጠባትና ሰብራ ለመውጣት እንደምታገል አንተም በውስጥህ ትልቅ የመውጣት ጉጉት ይፈጠርብሃል። ጥዋት ስትነሳ የሆነ እንግዳ ስሜት ይሰማሃል። ይህ ፍርሃት ወይም ጭንቀት አይደለም። ነገር ግን ካለውበት በላይ መሆን አለብኝ እዚህ መቅረት የለብኝም የሚል የውስጥ ድምጽ ነው። ይህ መንፈስ ቅዱስ በውስጥህ እያደረገ ያለው መነቃቃት ነው። እግዚአብሔር እያዘጋጀልህ ካለው ታላቅ ክብር በታች በሆነ ነገር እንድትረካ ስለማይፈልግ የምቾት እንቅልፍህን ይነሳሃል። ወዳጄ እግዚአብሔር ወደ ላይ ሊጠራህ ሲል ምቾትህ እስረኛ አድርጎ እንዲዝህ አይፈቅድ ባለህበት መቆየት ወደ ማታውቀው አዲስ ምዕራፍ ከመሻገር ይልቅ የሚከብድና የሚያሰቃይ ሆኖ ታገኘዋለህ። ይህም ወደፊት እንድትገፋ የሚያደርግህ መለኮታዊ ኃይል ነው። ሦስት ለመንፈሳዊ ህይወትህ ቅዱስ የሆነ አለመመቸት ይሰማሃል። ሦስተኛው ምልክት በተራ ወይም በኖርማል ህይወት መርካት ያቅታሃል። እግዚአብሔር ለትልቅ ዓላማ እያዘጋጀህ ሲሆን ለትላንትናው ማንነትህ ይስማማ በነበረው ህይወት ዛሬ መርካት አትችል። ድንገት የተለመደው ዓለማዊ ህይወት አይጥምህ። ድሮ ጊዜህን የምትገድልባቸው ፊልሞች ወይም ፕሮግራሞች ባዶ ሆኖ ይታዩሃል። ከጓደኞችር ጋር የምታደርጋቸው ከንቱ ንግግሮች መንፈስህን ያደክሙታል። ድሮ የምህ ታመካኝላቸው የኃጢአት ልማዶች አሁን መንፈስህን ይጫኑታል። ይህ የመንፈስ ጭንቀት አይደለም። ይህ መንፈሳዊ መነቃቃት ነው። ይህ መሰላቸት ሳይሆን ከሰማያዊው ዓለማ ጋር መግተም ነው። እግዚአብሔር ሁኔታዎትን ከመቀየሩ በፊት መጀመሪያ ውስጣዊ ፍላጎትህን እና ረሃብህን ይቀይራል። መንፈስህ ጥልቀትን፣ ንጽህናን እና ዓላማን ይራባል። ምን እንደምትናገር ባታውቅም እንኳ ወደ ጸሎት ትገፋፋለህ ራስህን ለማንጻት ሕይወትህን ለማስተካከል ከአላስፈላጊ ረብሻዎች ለመራቅ እና በመንፈሳዊ ሕይወት ለማደግ ጠንካራ ፍላጎት ያድርብሃል። ይህ የቅዱስ አለመመቸት ምልክት ነው። እግዚአብሔር ምን እያለህ ነው? ልጄ ሆይ፣ አንተ የድሮ ሰው አይደለህም፣ በነበርክበትም አትቀጥል እያለህ ነው። እግዚአብሔር ከፊትህ ሊያኖረው ላለው በረከት በውስጥህ ባዶ ቦታ እያዘጋጀ ነው። አራት የቆዩ ፈተናዎችና መንፈሳዊ ውጊያዎች ይበረታሉ። አራተኛውና ብዙዎች የሚሳሳቱበት ምልክት የፈተና መብዛት ነው። ድሉ ሊመጣ ሲል ውጊያው ይጦፋል። እግዚአብሔር ትልቅ ነገር ሊሰጥህ ሲል የሚገጥምህ መንፈሳዊ ተቃውሞም በዛው ልክ ይጨምራል። ይህ የሚሆነው የወደቅ ስለሆነ አይደለም፣ ወደ ግብህ ስለተጠጋህ እንጂ። ዲያብሎስ ሁሌም ቢሆን አቅሙን አሟጦ የሚዋጋው ወደ እግዚአብሔር ክብር መግቢያ ደጃፍ ላይ ስትደርስ ነው። ድንገት ድሮ ያሸነፍቃቸው ይመስሉህ የኃጢአት ፈተናዎች እንደገና ብቅ ይላሉ። የተቀበሩ የሚመስሉ የጥርጣሬ ሐሳቦች እንደገና ሹክ ይሉሃል። የድሮ ፍራቶች ወደ አእምሮህ ሊሾልኩ ይሞክራሉ። በዚህ ጊዜ ወደ ኋላ እየተመለስኩ ነው ብለህ ታስብ ይሆናል። ነገር ግን እንደ እውነቱ ከሆነ ወደፊት እየገፋህ ነው። እናቶች እንደሚያውቁት ምጥ የሚጠነክረው ልጁ ሊወለድ ሲቃረብ ነው። አውሎ ነፋሱ የሚበረታው ዝናቡ ሊዘንብ ሲል ነው። እግዚአብሔር ሊሰብርህ እየሞከረ አይደለም። እርሱ በረከቱን የሚሸከም ጠንካራ ትከሻ እየሰራ ነው በሚመጣው በረከት ክብደት እንዳትወድቅ እንድትቆም እንድትዕለይ እንድትዋአጋ እንድትጠነክር እያሰለጠነህ ነው ስለዚህ ፈተናው ሲበዛ ደስ ይበልህ ድሉ ከምንም ጊዜ በላይ ቀርቧልና አምስት እግዚአብሔር በተደጋጋሚ በተለያየ መንገድ ይናገርሃል አምስተኛው ምልክት መልእክቱ ይደጋገማል እግዚአብሔር አንድን ትልቅ ነገር ወደ ሕይወትህ ሊያመጣ ሲል መልእክቱን ሳትሰማ እንድታልፍ አይፈልግ። ስለዚህ እርስ በእርስ ግንኙነት በሌላቸው ተለያዩ መንገዶች ይናገራል። ቤተ ክርስቲያን ስትሄድ ስብከቱ ስለዚያ ነገር ይሆናል። መጽሐፍ ቅዱስን ስትገልጥ ጥቅሱ ስለዚያ ይናገራል። ታክሲ ውስጥ ወይም መንገድ ላይ የምትሰማው መዝሙር ያንን መልእክት ያስተጋባል። ዝም ብሎ በዘፈገደ የተደረገ ንግግር ውስጥ እንኳ እግዚአብሔር ያንን ሐሳብ ያመጣብሃል። ልክ እግዚአብሔር በአንድ እርስ ዙሪያ እየዞረ ልጄ ሆይ ስማኝ እንጂ እያለ ያለ ይመስላል። ይህ አጋጣሚ አይደለም። ይህ መለኮታዊ ማረጋገጫ ነው። እግዚአብሔር እንደምትፈራ ያውቃል። ማረጋገጫ እንደምትፈልግም ያውቃል። ለዚህ ነው መልእክቱን ችላ ለማለት እስኪያዳግተህ ድረስ የሚደጋገመው። ያ መልእክት በሕይወትህ ሁሉም አቅጣጫ ሲመጣ እግዚአብሔር መንፈስህን ከሚመጣው አዲስ ዘመን ጋር እያስማመው እንደሆነ እወቅ። ንቃ አድምጥ ልብ በል። ስድስት ከአእምሮ በላይ የሆነ ሰላምና ጸጥታ ይሰማሃል። ስድስተኛው ምልክት የማይገለጽ ጸጥታ ነው። እግዚአብሔር ትልቅ ነገር ሊሰጥህ ሲ ከተስፋው በፊት ሰላሙን ይሰጥሃል። ምንም እንኳን በዙሪያ ያለው ሁኔታ አሁንም አስፈሪና እርግጠኝነት የጎደለው ቢመስልም፣ በውስጥህ ግን ንዝረቱ ይቆማል። ማዕበሉ ጸጥ ይላል። የሁሉም ነገር መልስ በእጅህ ላይ ይኖር ይችላል። ነገር ግን መቼነገህን ታቆማለህ። ነገሮችን በኃይል ማስገደድ ትተህ ለእግዚአብሔር ትለቀዋለህ። እግዚአብሔር ያልሰጠህን ነገር አሳድዶ መያዝ እንደማይጠቅመህ ትረዳለህ። ልክ ሁኔታዎች ከመስተካከላቸው በፊት መንፈሰ አስቀድሞ ይረጋጋ። ይህ ሰላም እንደ ጌታችን ኢየሱስ ክርስቶስ በጀልባዋ ላይ እንደተኛበት አይነት ሰላም ነው። ማዕበሉ አለ፣ ነፋሱ አለ፣ አንተ ግን ተረጋግተሃል። በዙሪያህ ያሉ ሰዎች ይህን ሰላምህን አይረዱትም። አንተ ግን በልብህ እግዚአብሔር እየሠራ እንደሆነ ታውቃለ። ይህን የምታውቀው በዐይነ ስላየህ ሳይሆን በመንፈስህ ስለ ተሰማህ ነው። ያ ለስለስ ያለ ድምፅ እንዴት እንደሆነ ባላውቅም ማን እንደሚሠራው ግን አውቃለሁ ይልሃል። እግዚአብሔር ወቅቱን ከመቀየሩ በፊት መንፈስህን በሰላም ያተንክረዋል። ሰባት። ማንነትን እንደገና ይገነባዋል። ሰባተኛውና የመጨረሻው ምልክት የማንነት ለውጥ ነው። እግዚአብሔር ትልቅ በረከት ሊሰጥህ ሲል በቅድሚያ እውነተኛ ማንነትህን ያሳይሃል። ማን እንዳልሆንክም ያስረዳሃል። ለዓመታት የተሸከምካቸው የተሳሳቱ ስሞችና መገለጫዎች ከአንተ ላይ ይወጥቃሉ። በዝቅተኛነት ስሜት በፍርሃት ወይም አልረባም በሚል ስሜት ውስጥ ኖረህ ይሆናል አሁን ግን እነዚህ ውሸቶች አቅም ያጣሉ ራስህን በተለየ መንገድ ማየት ትጀምራለህ ይህ በትዕቢት ሳይሆን በእውነት ላይ የተመሠረተ እይታ ነው እግዚአብሔር እንደሚያየህ አርገህ ራስህን ታያለህ የጎለበተ አማኝ እንደ ተመረጠ ዕቃ እውነቱ ይህ ነው እግዚአብሔር የወረደ ትንሽ ማንነት ላለው ሰው ትልቅ በረከት አይሰጥም የባሪያ አስተሳሰብ ይዞ የንጉስ ልጅ መሆን አይቻልም። ስለዚህ ህይወትህን ከማስፋቱ በፊት አስተሳሰብህን ያስፋዋል። በተለየ እንድታስብ፣ በተለየ እንድትራመድ፣ በተለየ እንድትጠብቅ ያስተምረሃል። ምክንያቱም የሚመጣው በረከት እግዚአብሔር በእኔ በኩል ይህን ማድረግ ይችላል ብሎ የሚያምን አዲስ ማንነትን ይፈልጋለና። ወዳጄ ልብህን ጠይቅ። እግዚአብሔር እነዚህን ምልክቶች በሕይወትህ እያሳየህ ነው። በእውነት ለጸለይከው ጸሎት መልስ ለመከበል ዝግጁነህ በረከት ዝም ብሎ አይመጣም። በረከቱን ሊሸከም የሚችል የተዘጋጀ ማንነትን ይፈልጋል። እግዚአብሔር የሰጠውን በረከት መልሰህ እንዳታበላሸው አስቀድሞ አንተን ይሰራሃል። ስለዚህ ራስህን ጠይቅ። እግዚአብሔር አሁን እያዘጋጀኝ ያለው ለምንድን ነው? በረከትን እንዳልስት እንድትተውለት የሚፈልገው ነገርስ ምንድን ነው? ይህ መልእክት ውስጣችሁን ከነካው ለእግዚአብሔር ሥራ ዝግጁ መሆናችሁን ለመግለጽ በኮመንት መስጫው ላይ ዝግጁ ነኝ ብላችሁ ጻፉ። እንዲሁም ይህ መልእክት የሚያስፈልገው ሌላ ሰው ሊኖር ስለሚችል ሼር በማድረግ የእግዚአብሔርን ድምፅ ለሌሎች አሰሙ። እግዚአብሔር ከመከራው በኋላ ደስታውን፣ ከፈተናው በኋላ ድሉን፣ ከማዕበሉ በኋላ ጸጥታውን ያደላችሁ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።